ሰላም እንዴት ናችሁ ፋሚሊ ዛሬ በአዲስ አፕ መጥቻለሁ ማለት ነው እንግዲህ የዛሬው አፕ ቦቲም ይባላል ማለት ነው እንግዲህ ከዚህ በኋላ ተጠለፍኩኝ ልጠለፍ እችላለሁ ከሚል ስጋት ትወጣላችሁ ማለት ነው እንግዲህ እንደምትመለከቱት ይህ አፕ ቦቲም ይባላል ስለዚህ ብዙ ጊዜ ኢሞ ዋትሳፕ ቴሌግራም ስትጠቀሙ ተጠልፍ ያለው ልጠለፍ ነው ትሉ ነበረ ግን ከዚህ በኋላ ያ ስጋት ሁሉ ከእናንተ ይወጣል ማለት ነው። ስለዚህ እናንተ ቦቲም ብላችሁ ታወርጡታላችሁ እኔ ኦፕን እለዋለሁኝ ማለት ነው እንግዲህ ስከፍተው ፊውቸሩ ይሄን ይመስላል ማለት ነው እንግዲህ አንዳንድ ነገር ልበላችሁ፣ ይቺ አፕ የተዘጋጀችው ሁሉን ነገር አጠናቃ ነው ማለት ነው። ስለዚህ የፈለጋችሁትን ሰው ይዛችሁ ይህን አፕ ለማውረድ ስሙንት ነግሮትና ያወርደውና ከዛ ቀጥታ እንደዚህ ይከፍተዋል ማለት ነው። ከዛ እዚህ ጋር ጌት ስታርት እንላለን ማለት ነው። ግን ለቻይናላችን አዲስ ከሆናችሁ ሰብስክራይብና ና እንዲሁም ደግሞ ይህን ቪዲዮ ከወደዳችሁት ለሰው ሼር አድርጋችሁ ነትርሱ። ከዛ ላይክ አድርጉት። አሁን ጌት ስታርትድ የሚለውን ክሊክ እናደርጋለን ማለት ነው። ከዛ ጌት ስታርትድ የሚለውን ክሊክ ካደረግን በኋላ እዚህ ጋር ስልካችን እናሞላለን ማለት ነው። ምሳሌ እኔ ኢትዮጵያ ስላለሁ ከዘጠኝ ነው የምጀምረው ማለት ነው። እንግዲህ እንደዚህ እንደምትመለከቱት ቀጥታ ገባልኝ ማለት ነው። መጀመሪያ ከከፈታችሁት ኮድም አይጠይቃችሁም። ግን ዋትሳፕ የምትጠቀሙበት ስልክ ቁጥር መሆን አለበት ማለት ነው ስታስገቡ ዋትሳፕ የምትጠቀሙበት ስልክ ቁጥር መሆን አለበት ማለት ነው። ስለዚህ እንግዲህ ያው ፊውቸሩ ይህን ይመስላል። ከፈለጋችሁ መደወል ትችላላችሁ፣ ከፈለጋችሁ እንዲሁም ደግሞ የው ቻት ማድረግ ትችላላችሁ ማለት ነው። ኮድ አላከልህም ወይ ካላችሁኝ ኮድ ይልክላችኋል። ግን ትክክለኛ ዋሳፓችሁም የምትጠቀሙበት ስልክ ቁጥር ካስገባችሁ ይው አሁን እዚ ጋር ዋትሳፕ ላይ ሚሴጅ ደርሶኛል ማለት ነው። ስለዚህ ይው ዋትሳፕ ላይ እንደዚህ ይደርሳችኋል ማለት ነው። ስለዚህ ፋሚሊ እዚጋ ጋር ኦል ሚሊዮን ከነካው በኋላ የፈለጉትን እዚ ጋር ማድረግ ይችላለሁ ማለት ነው። ከዚህ ሆም ላለው ከፈለጉ ቻት እንለዋለን ማለት ነው። ከዛ ቻት ካልነው በኋላ የፈለግነውን ሰው ለማውራት እዚ ጋር ይሄዎችን የፕላስ ምልክት አለች በትና በትናንድ ጊዜ ክሊክ እናደረጋለን። ከዛ ክሊክ ካደረጋችሁ በኋላ እዚ ጋ ትጽፋላችሁ ማለት ነው። እንደዚህ ከጻፋችሁ በኋላ እዚ ጋ አሁን እኔ የው እነዚህ ልጆች ብቻ ነው የሚጠቀሙት ቦቲም ው። እዚ ጋ አብዲ አለ፣ ኤጀንት አለች፣ አና አለች፣ ክረሽ አለች፣ እሙቲ ኢትዮ በቅ ሱሱ ው። እነዚህ ልጆች የሚጠቀሙ ናቸው ማለት ነው። ስለዚህ እቺ ደግሞ ቪአይፒ ገሳ ነው የምትጠቀመው ማለት ነው እኔ አሁን እዚህ ጋር እሷን ለማውራት ብፈልግ እችን አንድ ጊዜ ክሊክ አደርጋለሁኝ ማለት ነው ከዛ እዚህ ጋር መጣና አሁን ምሳሌ ሂል አለሁ ማለት ነው ምትገባቸው ብዙም ተጠቃሚ ስለሌላት እዚህ ጋ ጓደኞቻችሁን ምናምን ግሩፕ ምናምን ከፍታችሁ እዚህ ጋ እንደፈለጋችሁ መሆን ትችላላችሁ። ሰው እዛ ለሚረብሻችሁ ከሆነ ማለት ነው። ፋሚሊ እንግዲህ በዚህ መልኩ ቀጥታ የፈለጋችሁትን ሰው ማውራትም ትችላላችሁ ማለት ነው። እንግዲህ በዚህ መልኩ በልዩነት እንጠለፋለን ብላችሁ ያሰባችሁ ሰዎች እችን ብትጠቀሙ የተሻለ ነው ብዬ ያስባለሁ። ማለት እስቲ እዚህ ጋ አሁን አንዳንድ ነገር ልበላችሁ። እዚህ ጋ አሁን ምሳሌ ግሩፕ መክፈት ብትፈልጉ ኒው ግሩፕ አለ፣ አንድ ላይ ለማውራት ኒው ኮንታክት አለ፣ ቻት ዊዝ ቦቲም ኤ አለ። እዚህ ጋ አሁን ኤአዮችን ለማግኘት ብትፈልጉ ምሳሌ አንዳንድ ነገሮችን ለማድረግ እንዲቆጣጠርላችሁ ምናምን ማድረግ ትችላላችሁ ማለት ነው ፋሚሊዎቼ። ስለዚህ እዚ ጋ የፈለጋችሁትን ሰው እዚ ጋ ስል ቁጥሩን እናንተ ስል ቁጥር ከሰጣችሁ በኋላ እዚ ጋ ስል ቁጥሩን ለምሳሌ ሴቭ ያደረጋችሁትን ስም ብቻ ነው የሚጠበቅባችሁ። ው እዚ ጋ በቅ ራሱ ይመጣላችኋል ማለት ነው ፋሚሊዎቼ። እንግዲህ አሁን ደግሞ እዚ ጋ ፕሮፋይላችን ነክተን እንገባለን ማለት ነው ከገባን በኋላ እዚህ ጋ አንዳንድ ነገር ልበላችሁ ማለት ነው አካውንት የሚለውን ክሊክ ስናደርግ እዚህ ጋ አሁን የኔ ኢሜይል ማስገባት ትችላላችሁ ከዛ ዴሊቨሪ አድሪስ ከዛ ዩኤፔስ ነው የሚለው ስለዚህ እዚህ ጋ ትመጡና የፈለጋችሁትን ማድረግ ትችላላችሁ ሰከንዱ ሲያልቅ አድሪሳችሁን ትቀይሩታላችሁ ማለት ነው ምሳሌ ማኔጅ ማይ አካውንት ይላል ስለዚህ እችን አንድ ጊዜ ክሊክ አድርጋችሁ እዚ ጋ እኔ አሁን ኮድ አስገብቻለሁ የራሴ ኮድ አለኝ የፈለኩት ቦታ ሄጄን ትብል በራሴ ሱር ቁጥር በራሴ ኮድ ገባለሁ እዚ ጋ ተረስትድ ዲቫይስ ይላል ትክክለኛ እውነተኛ የሆነ ዲቫይስ እየተኛው ነው የሚለው ስለዚህ እኔ አሁን ዩናይትድ ስቴትስ ነው ያለሁው ያለኝ እንደምትመለከቱት እዚ ጋ እያንዳንዱን ስቴፕ ባይ ስቴፕ ያሳያችኋል ማን ሊጠልፋችሁ እንዳሰበ ማን እንዳቀደባችሁ ምናምን እያንዳንዱ ስቴፕ ባይ ስቴፕ እዚ ጋ ያሳያችኋል ማለት ነው። ስለዚህ በዚህ መልኩ እንትን ማለት ትችላላችሁ ማለት ነው። ያለውን ነገር መረዳት ትችላላችሁ ማለት ነው ፋሚሊዎች። ስለዚህ አሁን ደግሞ የምንመለከተው አካውንቱ ለመዳለት ከፈለጋችሁ ይኸው እዚህ ጋ አለላችሁ ማለት ነው። እሺ አሁን ደግሞ በሶስተኛ በሁለተኛ ደረጃ ላይ ማሳያችሁ ምንድነው? ፕራይቨንሲ። ምሳሌ ሰዎች ካስቸጎራችሁ ኦንላይን ምናምን መሆናችሁን ካወቁ ስጽፉ ምናምን፣ ምሳሌ እኔ ኦንላይን እንዳልታይ እዚ ጋር መጽቼ ኖበዲ ይለዋለሁኝ ማለት ነው። ገባቸ ኖበዲ ብዬ አስገባለሁኝ ማለት ነው። ከዛ ይሄው ኖበዲ እዚህ ጋር እያንዳንዱን ፕሮፋይላችሁ ፎቶ እንዳይታይ ምናምን ከፈለጋችሁ ቀጥታ እንደዚህ ማድረግ ትችላላችሁ ማለት ነው። እሺ፣ እዚህ ጋር ደግሞ አውቶራይዜሽን አውቶራይዜሽን፣ እንግዲህ እንደምትመለከቱት ማስገባት ትችላላችሁ። ከሁሉም ለየት ይላል ማለት ነው፣ አፕሊኬሽኑ ማለት ነው። ስለዚህ እዚህ ጋር ኤግ ቬሪፊኬሽን ይላል ማለት ነው። ኤግ ቬሪፊኬሽንም ማስገባት ትችላላችሁ ማለት ነው። እንግዲህ ፋሚሊዎቼ በዚህ መልኩ ማስተካከል ትችላላችሁ ማለት ነው። አሁን ደግሞ የምንመለከተው ምንድነው ቻት ኮል እንመለከታለን ማለት ነው። አዲስ ከሆነባችሁ እስከ መጨረሻ ቻት ኮል ማለት አሁን እኔ አንዳንድ ባክግራውንዶችን ለመቀየር እንዲሁም ደግሞ ዳርክ ሙድ ይሄ አለ። ደስ ሲስተሙ ዘ ዳፉልት ዳፉልት ምሳሌ ይሄ ዳርክ ለመቀየር ብፈልግ ላይት ሙድ ዳርክ ሙድ መቀየር እችላለሁ። ዳርክ ሙድ እንደዚህ ቀይረዋለሁ ማለት ነው። ከዛ ላይት ሙድ ደግሞ እንደዚህ አድርገዋለሁ ማለት ነው። ላይት ሙድ ስለፈለኩ ቻት ባክግራውንድ ምሳሌ ሰዎች አይታችሁ ከሆነ ቴሌግራም ላይም ይቀያየሩታል። ከፈለጋችሁ እንደዚህ ከፈለጋችሁ ደግሞ በዚህ አይታችኋል ባክግራውንድ ሲቀየር። ከፈለጋችሁ ደግሞ በዚህ መቀየር ትችላላችሁ ማለት ነው። ምሳሌ ትራንስፈር ቻት ሂስትሪ ማድረግ ብትፈልጉ የተጻጻፈችሁትን ለሌላ ሰው ትራንስፈር እንዲሁም ደግሞ እጅዛው እያላችሁ ማድረግ ብትፈልጉ በዋይፋይ እችን መጠቀም ትችላላችሁ ማለት ነው። ሴንድ ዊዝ ኢንተርበተን እችን ኦነት አርጎ አተዋት ማለት ነው። ስለዚህ ፋሚሊዎቼ እንግዲህ የዛሬ ቪዲዮችን ይሄን ይመስላል። በሌላ በአዲስና በምርጥ ቪዲዮ እስከ ምንገናኝ ድረስ ጉዱ ባይ ባይ ላይክ እንዲሁም ደግሞ ሼር ሰብስክራይብ መደረግ እንዳይረሳ። ይህ ቃናተች ነው የናንተው የዩቲዩብ ቻይናል ነው ማለት ነው። ስለዚህ ለብዙዎች ይሄ ቪዲዮ እንደሚወዱት አፕኑም እንደሚወዱት አልጠራጠርም። ስለዚህ ሁላችሁም ሼር አድርጉላቸው። ቴሌግራም ላይ፣ ኢሞ ላይም፣ የበለው ዋትስአፕ ላይም የፈለጋችሁት ሶሻል ሚዲያ ላይ ሼር አድርጉላቸው። ይጠቀሙ። ግሩፕም ከፍታችሁ እንደዚሁ አውሩ። ቴሌግራም ላይ እንዳትጠቁ ኢሞም ላይ ማለት ነው። እንግዲህ ውድ ፋሚሊ የዛሬ ቪዲያችን ይህን ይመስላል። በሌላ በምርጥ ቪዲዮ እስከምንገናኝ ባባይ